አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ መደመጥ ያለባቸውን በርከት ያሉ ትኩስ መረጃዎችን ይዘን የቀረብን ሲሆን አመሻሹን እጅግ አስገራሚና በዓለማችን ለመጀመሪያ ጊዜ የውጭ ምንዛሪ በዚህ ዋጋ መውጣቱ ዓለምን እያነጋገረ ይገኛል። እንግዲህ ከሰሞኑ ያለው የውጭ ምንዛሬ እጥረትን ተከትሎ በተለያዩ የዓለም ሀገራት የተስተዋሉ ቢሆንም በሀገራችን ኢትዮጵያም ጭምር ከመንግስት በኩል የሚወጡ አዳዲስ መመሪያዎችና አዳዲስ ተግባራዎች ተግባራዊ እየተደረጉ ይገኛሉ። በዛሬ ሁለት አመሻሹን የወጣው መረጃ እንደሚያመላክተው ከሆነ በዓለማችን ለመጀመሪያ ጊዜ በዚህ ሁኔታ የውጭ ምንዛሬ ታይቶም ተሰምቶም የማይታወቅ አዲስ መረጃ አመሻሹን ወጥቷል። ዝርዝር መረጃውን ወደ እናንተ የምናደርስ ሲሆንም በሌላ በኩል ደግሞ ከፍቃድ አሰጣጥ ጋር ሲያይዘው አመሻሹን ካፒታል ጋዜጣ ያወጣው መረጃ አለ። የሱንም ወደ እናንተ እናደርሳለን። በሌላው መረጃችን ከባንኮች ጋር ማለትም በንግድ ባንክ ላይ እየታየ ያለ አንዳንድ እጅግ በጣም አስደንጋጭ የሆነ መረጃ በዛሬ ውለትም ወጥቷል። በርካታ ገንዘቦችም እንግዲህ ከባንክ እየወጡ እየተጨናነቀ ያለበት ሁኔታ ነው። የሱንም የት አካባቢ ነው የሚለውን በዝርዝር ወደ እናንተ የምናደር ሲሆን ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆዩ እያልን በቀጥታ ወደ መረጃው አመራል። እንግዲህ ክብራን ተመልካቾቼ የውጭ ምንዛሪ እጅግ በሚገርም ሁኔታ በዛሬው ዕለት በዓለማችን ለመጀመሪያ ጊዜ በዚህ ሁኔታ ይፋ መደረጉ ዓለምን እያነጋገረ ይገኛል። በሀገራችን ኢትዮጵያ ደግሞ ንግድ ባንክ ተጠቃሚዎችን በሚመለከት ከሰሞኑ በሀገራችን ክፍል በሰሜናዊቷ ኮከብ መቀሌ ማለትም ትግራይ አካባቢ ከፍተኛ ውጥረት እየታየ ያለበት ሁኔታ ነው። ታዲያ እዛ አካባቢ ያሉ ማለትም በትግራይ አካባቢ የሚገኙ ንግድ ባንክ ቅርንጫፎች ከፍተኛ ውጥረት ውስጥ መግባታቸው፣ ገንዘብ በብዛት እየወጣና ወደ ተለያዩ ቦታዎች እንግዲህ እየተዘዋወረ እንደሚገኝ ባንክ ቤቱ መጨናነቁን መረጃዎች እየወጡ ይገኛሉ። ይህንን ተከትሎ እንግዲህ ከሰሞኑ በርካታ መረጃ ምንጮች እየወጡ ያለበት ቢሆንም በዛሬው ዕለት ውጥረቱ እንደተባባሰና ንግድ ባንክ ቅርንጫፎች ከፍተኛ የገንዘብ ፍሰት እየተካሄደ እና ለማውጣት ከፍተኛ ግብግብ ውስጥ መግባታቸው ተጠቁመዋል። ታዲያ በዚህ በትግራይ ክልል የሚገኘው ውጥረት ለሀገራችን እንግዲህ ከፍተኛ ስጋት የሆነበት ሁኔታ ነው። ፈጣሪ ሀገራችንን ሰላም ያድርግልን። በዚህ አካባቢ ለሚ የሚገኙ ህዝቦችም ጭንቀታቸውን የሚፈውሱበት እንግዲህ በጸሎት በዶአ አንረሳሳያል። በወደ ሌላው መረጃችን እናምራ። በሌላው መረጃችን የውጭ ምንዛሬ በዛሬው እለት በዓለማችን ለመጀመሪያ ጊዜ በዚህ ዋጋ የወርቅ ዋጋ ሽያጭ መቅረቡ አለምን እያነጋገረ ይገኛል። ትላልቅ ሚዲያዎችም እየተነጋገሩበት ይገኛሉ። ታዲያ አመሻሹን የወጣው መረጃም አንድ አውሰን ወርቅ 3000 ዶላር መግባቱ ነው በዛሬው ዕለት የተገለጸው። ባለሀብቶች በፕሬዚዳንት ዶናልድ ትራምፕ ታሪፍና ጂኦፖሊስቲክ አካሄድ እየተጨነቁ ባሉበት ሰዓት የወርቅ ዋጋ መጨመሩ ባለሀብቶች የአሜሪካ ኢኮኖሚ እይታ እንደሚያሳስባቸው ከሚያሳዩ በርካታ ምልክቶች መካከል አንዱ ነው ሲሉ የቀድሞ የአሜሪካ ግምጃ ቤት ኃላፊ መናገራቸውን አመሻሹን የወጣው ሪፖርት ያመለክታል። ታዲያ ይህ የውጭ ምንዛሪ ወጥ በተለይ በ ወርቅ ላይ ይህንን ያክል ዋጋ መውጣቱ ከዚህ በፊት በዓለማችን ላይ ታይቶም ተሰምቶም የማይታወቅ መሆኑን እንግዲህ አመሻሹን የወጣው የዚህ ሀበሻ ሪፖርት ያመላክታል። በሌላው መረጃችን የኢትዮጵያ ካፒታል ገበያ ባለስልጣን በህዝብ የተያዙ ኩባንያዎች አስፈላጊ ሰነዶችንና መረጃዎችን እንዲያቀርቡ የሰጧቸውን ቀነ ገደብ ለአንድ ወር ማራዘሙን አስታውቋል። በአንድ ወር ያራዘመው ቀነ ገደብ ኩባንያዎቹ እስከ መጋቢት አራት ቀን ድረስ ሰነዶችንና መረጃዎችን እንዲያቀርቡ ሰጥቶት የነበረው ማሳሰቢያ ነው ተብሏል። ባለስልጣኑ ኩባንያዎቹ ያቀረቧቸውን ጥያቄ ከግምት ውስጥ በማስገባትና ተጨማሪ መረጃዎችን ለመቀበል እንዲቻል የጊዜ ገደቡን እስከ ሚያዝያ አንድ ቀን አራዝሚያለሁም ብለዋል ብሏል። የቀነ ገደብ ማራዘሚያ ከአምሳ በላይ የአክሲዮን ባለቤቶች ያሏቸውና በአሁኑ ወቅት አክሲዮኖችን ለህዝብ ሽያጭ በማቅረብ ላይ የሚገኙ ኩባንያዎች የሚመለከት እንደሆነ ባለስልጣን መስሪያ ቤቱ አሳስቧል። በሌላው መረጃችን የኢትዮጵያ ማሪታይም ባለስልጣን ለሶስት ተጨማሪ ኩባንያዎች የመልቲ ሞዴል ትራንስፖርት ፈቃድ አሰጣጥን በተመለከተ አዲስ መረጃ አውጥቷል። የኢትዮጵያ ማርታይም ባለስልጣን የሀገሪቱን የገቢና ወጪ ንግድ ለማሳደግና ና የሎጂስቲክ ዘርፉን ለማጠናከር በማለም ለሶስት ተጨማሪ ኩባንያዎች የመልቲ ሞዴል ትራንስፖርት አገልግሎት እንዲሰጡ የስራ ፈቃድ አሰጣጡን ማስቀመጡ ተሰምቷል። የትራንስፖርትና ሎጂስቲክ ሚኒስትር አለሙ ስሜ እንደገለጹት ተጨማሪ ኩባንያዎች ወደ ዘርፉ መግባታቸው በገበያው ውስጥ ፉክክርና በመነቃቃት በትብብር በመስራት የሀገሪቱን የንግድ እንቅስቃሴ ለማሳደግ አስተዋጽኦ ያደርጋልም ብለዋል። ኢትዮጵያ ማሪታይም ባለስልጣን ዋና ዳይሬክተር ኢንጂነር አብዱል በሽር ሸሂም በበኩላቸው የመልቲ ሞዴል አገልግሎት ወጪን በመቀነስና የገቢ ዕቃዎችን ደህንነት በመጠበቅ በፍጥነት ወደ ተፈለገው ቦታ እንዲደርስ የሚያግዝ ነውም ብለዋል። በአጠቃላይ የመልቲ ሞዴል ትራንስፖርት ዘርፍን የተቀላቀሉ ኦፕሬሽሮች ቁጥር ወደ ሰባት ማደጉ ነው የተገለጸው። በሌላው መረጃችን ንብ ባንክ መደበኛ የንግድ ስራ ላይ የሚገኙ ሴቶችን ለመደገፍ እየሰራ ነው መባሉ በዛሬው ዕለት ተገልጿል። ዛሬ ሁለት እንግዲህ ኢትዮ ኤፍኤም አመሻሹን ያወጣው መረጃ እንደሚያመላክተው ከሆነ ከጣቢያችን ጋር ቆይታ ያደረጉት በንብ ኢንተርናሽናል ባንክ ዓለም አቀፍ ባንክ አገልግሎት ምክትል ኦፊሰር ሀረገወይን አምሳለ በትላልቅ ቢዝነስ ላይ የሚገኙ ሴቶች በአንድም በሌላ መልክ ተደራሽ ሆነዋል ያሉ ሲሆን ዓላማችን መደበኛ የቢዝነስ ስራ ላይ ያሉ ስራዎችን መድረስ ነው ማለታቸውም ተገልጿል። ሴት ስራ ፈጣሪዎች ከመነሻ ካፒታል እና ሌሎች የፋይናንስ አገልግሎቶች ከማግኘት አንጻር የተለያዩ ፈተናዎች እንደሚገጥማቸው ገልጸው የሴቶች ተሳታፊነትን ለማጎልበት የተለያዩ የቁጠባና የብድር ዘዴዎችን ባንኩ ማመቻቸቱን የነገሩን ሲሆን ይህንን እንዲያግዝ የተባበሩት መንግስታት ሴቶች ጋር ስምምነት መድረጉንም ነው ያነሱት። የተባበሩት መንግስታት ሴቶች የፋይናንስ አካታቾችን የያዘው ሁኔታ የሚከተል በመሆኑ ከጉልችር ቻሮ ጀምሮ ወደ መደበኛ የንግድ ስራ ላይ ለሚገኙ ሴቶች ድጋፍ እንደሚያደርግ ያግዛለም ማለታቸው ተገልጿል። በኢትዮጵያ ያሉ የፋይናንስ ተቋማት ለሴቶች ብድር የሚሰጡ ከ13 በመቶ ባነሰ መጠን ነው የተባለ ሲሆን ከወንዶች አንጻር ሲታይ ያነሰ መሆኑ ነው። ኢትዮኤፍኤም አመሻሹን ያወጣው መረጃ እንደሚያመላክተው ከሆነ ማለት ነው። እንግዲህ ለዛሬ ምሽት የያዝንላችሁ በርከት ያሉ መረጃዎችን ይመስላል። ቪዲዮ ላይክ ላይክ ሸር ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።